ሰበር ዜና አስረስና ምሬ በጎጃም ተከስተዋል። የአንድነት ስብሰባ ላይ ያሉት አራቱ የፋኖ አደረጃጀቶች አንድ ላይ ሆነው የሚያሳይ ምስል በማኅበራዊ ሚዲያ ተጋርቷል። ይህን ተከትሎ የፋኖ አንድነት ይፋ ሊሆን ተቃርቧል ወይስ ብሏል። ይፋኑ አመራሮቹ ምስል የተለያዩ ፖለቲካዊ ትርጉሞች ተሰጥቶታል። አስረስና ምሬ በጎጃም መታየታቸው ሲሰማ ከወዲያ ኢሳያስ ከባድ ጉድ ሰምተዋል። ፑቲን ኢሳያስን ጉድ ሰርተዋቸዋል። ከፑቲን ጋር የጠበቀ ግንኙነት ፈጥር ያለው ሲሉ የከረሙት ፕሬዝዳንት ኢሳያስ አፈወርቄ በፑቲን ወሳኝ ክብረ በዓል ላይ ሳይጋበዙ ቀርተዋል። በአንጻሩ የቡርኪና ፋሶ አብዮታዊ መሪ ትራውሬ በፑቲን ልዩ ግብዣ ተደርጎለት የክብር ወንበር ላይ ተቀምጦ ታይቷል። ትሰሙታላችሁ ፌዴራል ፖሊስ የህዳሴ ግድብ ሰው ሰራሽ ሐይቅ አገልግሎት መስጠት ሲጀምር ጥበቃ የሚያደርግ የባህር ፖሊስ ከወዲሁ አደራጅቻለሁ ሲል ገለጸም። የህዳሴ ግድብ ሰው ሰራሽ ሐይቅ አገልግሎት መስጠት ሲጀምር ጥበቃ የሚያደርግ የባህር ፖሊስ መደራጀቱን የኢትዮጵያ ፌዴራል ፖሊስ አስታውቋል። እንመለስበታለን። የጤና ባለሙያዎች ያነሱትን ጥያቄ ለመጠምዘዝ ለሚሞክሩ አካላት ማስጠንቀቂያ ተሰጠም። በቅድመ ስራ ማቆም አድማ ላይ የሚገኙ የጤና ባለሙያዎች፣ ፖለቲከኞችና አክቲቪስቶች በዘመቻቸው ጣልቃ ለመግባት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 የጤና ባለሙያዎች ያነሱትን ጥያቄ ለመጠምዘዝ ለሚሞክሩ አካላት ማስጠንቀቂያ ተሰጠም። በቅድመ ሥራ ማቆም አድማ ላይ የሚገኙ የጤና ባለሙያዎች ፖለቲከኞችና አክቲቪስቶች በዘመቻቸው ጣልቃ ለመግባት ከሚያደርጉት ጥረት እንዲቆጠቡ አጥብቀው አሳስበዋል። በአንዳንድ አካባቢዎች የተጀመረው የጤና ባለሙያዎች እስርና ወከባ በዛሬ ዕለትም ቀጥሎ ውሏል። ውላይታ ሶዶ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ጤና ባለሙያዎች መታሰራቸውና ድምፃቸውን እንዳያሰሙ በፖሊስ መብተናቸውን ንቅናቄው አስታውቋል። ከፍተኛው ጥረት የፈጠረውን የጤና ባለሙያዎች የመብት ጥያቄ የደገፉ ፖለቲከኞች ታየ ደንዳና ዋና ጀዋር መሐመድ ጉዳዩን ስራዬ ብለው ይዘውታል። ፖለቲከኞች የጤና ባለሙያዎችን ዘመቻ በስፋት ማስተጋባታቸውን ተከትሎም በመንግስት ሰዎች በኩል በፋኖነት ተፈርጀዋል። ታዬ የሰሞነኛውን የጤና ባለሙያዎች ንቅናቄ ደግፈው በመቆማቸው በገዢው ብልጽግና ሰዎች በፋኖነት መፈረጃቸውን ዛሬ ረፋድ ላይ በማህበራዊ ትስስር ገጻቸው አስፍረዋል። በተመሳሳይ ጀዋርም ጉዳዩን አጀንዳ በማድረጉም የጋውን ፖለቲካ አራማጅ ፋኖ ተብሎ መፈረጁን በቀጥታ ባጋራው ጽሑፉ ላይ ተመላክቷል። የጤና ባለሙያዎች ከ አንድ ወር በላይ ያስቀጠሉትን የተባበረ ዘመቻ በመጨረሻው ምዕራፍ ላይ ሲደርስ ፖለቲከኞችና አክቲቪስቶች በስፋት አጀንዳ አድርገውታል። ፖለቲከኞች ጉዳዩን ዋና አጀንዳ አድርገው መያዛቸውን ተከትሎ የመንግስት አካላት ጥያቄውን የፖለቲካ ማስፈጸሚያ አድርገው እያቀረቡት ነው። ይህንኑን ተከትሎ ዘመቻውን በበላይነት የሚመራው የኢትዮጵያ ጤና ባለሙያዎች ንቅናቄ ዛሬ ባወጣው የማስጠንቀቂያ መግለጫ ለፖለቲከኞች ማሳሰቢያ ሰጥቷል። ንቅናቄው ፖለቲከኞችና አክቲቪስቶች የጤና ባለሙያዎችን ጥያቄ ደግፈው ጉዳዩን አጀንዳ ማድረጋቸውን ቢደግፍም ለራሳቸው ትርፍ ለመጠቆም የሚያስቡትን አስጠንቅቋል። ጥያቄያችን ከማንኛውም ፖለቲካ ነፃ ነው ያሉት የጤና ባለሙያዎች በመንግስት በኩል ለቀረበው ጥያቄ ምላሽ ከመስጠት ይልቅ ለመጠምዘዝ መሞከር ዋጋ ያስከፍላል ሲሉ አሳስበዋል። ምንም እንኳን በመንግስት በኩል ለጉዳዩ ፖለቲካዊ ትርጓሜ ለመስጠት እንቅስቃሴ ቢጀምርም ከስራ ማቆም አድማ የሚያስቆመው አካል እንደሌለ ንቅናቄው አስታውቋል። ያለው ሰዓት የጤና ባለሙያዎችን ዘመቻ ደግፈው ብቅ ያለው የኢትዮጵያ ጤና ባለሙያዎች ማህበርም ዘመቻውን ለመጥለፍ የሚንቀሳቀሱ ኃይሎች ዘመቻውን ለመጥለፍ የሚንቀሳቀሱ ኃይሎችን አሳስበዋል። ማህበሩ በጉዳዩ ላይ በሰጠው ማስጠንቀቂያ የጤና ባለሙያዎችን የዳቦ ጥያቄ ሌላ መልክ ለማስያዝ ወደምትፈልጉት አቅጣጫ ለመውሰድ፣ የፖለቲካ ትርፍ ለማግኘት የምትሯሯጡ አካላት ከድርጊታችሁ ተቆጠቡ ብሏል። የጤና ባለሙያዎች ጥያቄ የዳቦ ጥያቄ ነው፣ ምንም አይነት የፖለቲካ አጀንዳ የለውም፣ ሊኖረውም አይችልም ያለው ማህበሩ አንዳንድ አካላት አጋጣሚውን በመጠቀም ፖለቲካዊ መልክ ለማስያዝ ሲሞክሩ ይታያሉ ብሏል። ማህበሩ በማሳሰቢያው የጤና ባለሙያዎች ጥያቄ ብዙ ዓመታትን የቆየ እንጂ አሁን ላይ አሁን ካለው የሀገሪቱ የፖለቲካ ሁኔታ ጋር ምንም ግንኙነት የለውም ብሏል። መንግስትም ይሁን ፖለቲከኞች ጥያቄውን በራሳቸው አቅጣጫ ለመጠምዘዝና ፖለቲካዊ አንድምታ ከመስጠት እንዲቆጠቡ ማህበሩ አሳስቧል። ፑቲን ኢሳያስን ጉድ ሰርተዋቸዋል ከፑቲን ጋር የጠበቀ ግንኙነት ፈጥሬያለሁ ሲሉ የከረሙት ፕሬዚዳንት ኢሳያስ አፈወርቂ በፑቲን ወሳኝ ክብረ በዓል ላይ ሳይጋበዙ ቀርተዋል በአንጻሩ የቡርኪና ፋሶ አብዮታዊ መሪ ትራውሬ በፑቲን ልዩ ግብዣ ተደርጎለት የክብር ወንበር ላይ ተቀምጦ ታይቷል ራሻ የድል በዓሏን በደማቅ ወታደራዊ አጀብ ስታከብር ስትውል የኢትዮጵያው ፕሬዝዳንት በክብር እንግድነት ተጋብዘው ታድመዋል። ከዚህ በተጨማሪም የቡርኪና ፋሶ አብዮታዊ መሪም ትራውሬን ጨምሮ በርካታ የአፍሪካ ሀገራት ታድመዋል። ሆኖም ባለፉት ዓመታት የራሻ ወዳጅ ሆና የከረመችው የሻቢያ ኤርትራ ሳትጋበዝ ቀርታለች። የፕሬዚዳንት ኢሳያስ አፈወርቂ ወዲ አፎም በዚህ ትልቅ በዓል ላይ መገፋትና ለመጋበዝም እያነጋገረ ነው። በርካታ የፖለቲካ ሰዎችም በፑቲንና በኢሳያስ መሃል ግንኙነት መሻከሩን እየተናገሩ ሲሆኑ ፑቲን ለቀጠናው ተልዕኮም ከኢሳያስ ይልቅ አብይ አህመድን መርጠዋል እያሉም ይገኛሉ። በዛሬው ዕለት ሞስኮ በደማቅ ወታደሮ ያጀብ ደምቅ አውላለች። ምክንያቱም ደግሞ ዛሬ የራሻ የድል ቀን የሚከበርበት ዕለት በመሆኑ ነው። በዚህ ፕሮግራምም በርካታ የአፍሪካ ሀገራት መሪዎች ተጋብዘው ተገኝተዋል። በዓሉ ላይ ንግግር ያደረጉት ቭላድሚር ፑቲን የሶቪየት ህብረት በሚሊየን የሚቆጠር የህይወት መስዋዕትነት በመክፈል ለሰው ልጆች ሁሉ ነጻነትና ሰላም አስገኝታለች ሲሉ ተናግረዋል። ሩሲያን አሲዝምን ሁሌም ትታገላለች ሲሉም አክለዋል። ቭላድሚር ፑቲን የሩሲያን የድል ቀን መታሰቢያ በቀይ አደባባይ በመገኘት ያከበሩ ሲሆን የዩክሬን ጥቃቶች በመዲናዋ ላይ ከቀናት በፊት መፈጸሙን ተከትሎ ከፍተኛ ጥበቃም ለስነ ስርዓቱ ተደርጓል። የቻይናው ኢጂቢንግን ጨምሮ ከ20 በላይ ዓለም አቀፍ መሪዎችና ለሩሲያ ጦር ሰራዊት የቀድሞ ወታደሮች ንግግር ያደረጉት ፑቲን ሩሲያ ከሁለተኛው የዓለም ጦርነት ያገኘችውን ትምህርት ሁሌም ታስታውሳለች ብለዋል። ጦርነቱን ከዛሬው ዩክሬን ወረራ ጋር በማያያዝ ንግግር ያደረጉት ፑቲን ልዩ ወታደራዊ ኦፕሬሽን ጀርባ ሩሲያ እንዳለች በመግለጽ የአሁኑ ጦርነት አራተኛ ዓመቱን አስቆጥሯል ሲሉም ተደምጠዋል። ዩክሬን የቲያትር ትዕይንት በማለት ውድቅ ያደረገችው 8ኛ ዓመት የምስረታ በዓል ጋር ልማ አገጣጠም ታስቦ ያንድ ወገንና የሶስት ቀናት የተኩስ አቁም ስምምነት በሩሲያ መታወጁ ይታወሳል። የዩክሬን ጦር በግንቦት ስምንት 8 የተኩስ አቁም ስራ ላይ ከዋለ በኋላ በሺዎች የሚቆጠሩ ጥቃቶችን እንደተፈጸሙበት አስታውቋል። ሩሲያ የተኩስ አቁም ስምምነቱ እያከበረች መሆኑን ገልጻም፣ ዩክሬንን በመቶዎች የሚቆጠሩ ጥሰቶችን ከሳለች። የተኩስ አቁም ሊደረስ ከቀናት በፊት ሞስኮና ኪየቭ እርስ በርስ ተታኩሰዋል። የዩክሬን ሰው አልባ አውሮፕላኖች ባደረሱት ጥቃቶች በመላው ሩሲያ የአየር ማረፊያዎች በረራዎች ተሰርዘዋል። በዚህም የተነሳ 60 ሺህ ያህል ተሳፋሪዎች ጉዞ እንዲስተጓጉልባቸው ተገደዋል። ሩሲያ የሶቪየት ህብረት በናዚ ጀርመን ድል ያደረገችበትን 80ኛ ዓመት ክብረ በዓል ስትዘክር በሞስኮ ከፍተኛ ጥበቃና ከባድ የእንቅስቃሴ እገዳዎች ተጥለዋል። ከፑቲን ንግግርና ከመታሰቢያ የአንድ ደቂቃ ዝምታ በፊት የምድር ጦር አዛዥ ኦሌግ ሳሊዮኮቭ 11 ሺህ ወታደሮችን እየመሩ ወደ ቀዩ አደባባይ ገብተዋል። ከዛም በመከላከያ ሚኒስትሩ አንድሬ ቤሎሶቭ የተመራ ስነ ስርዓት ተደርጓል። ፑቲን ሩሲያ በናዚም ሩሶፎቢያ ወይንም የሩሲያ ጥላቻ ለሰከሩና ለጸረ ሴሜቲዝም በሙሉ የማትጠፋ እንቅፋት ነበረች፣ አሁንም እንቅፋት ሆና ትቀጥላለች ሲሉ አጥብቀው ተናግረዋል። የራሺያው መሪ የዩክሬንን አመራር ናዚዎች በማለት ደጋግሞ ፈርጀዋል። ፌዴራል ፖሊስ የህዳሴ ግድብ ሰው ሰራሽ ሀይቅ አገልግሎት መስጠት ሲጀምር ጥበቃ የሚያደርግ የባህር ፖሊስ ከወዲሁ አደራጅቻለሁ ሲል ገለጸም። የህዳሴ ግድብ ሰው ሰራሽ ሀይቅ አገልግሎት መስጠት ሲጀምር ጥበቃ የሚያደርግ የባህር ፖሊስ መደራጀቱን የኢትዮጵያ ፌዴራል ፖሊስ አስታወቀም። የህዳሴ ግድብ የሚይዘው የውሃ መጠን ሰባ አራት ቢሊዮን ኪዩቢክ ሜትር ሲሆን የሚሸፍነው የቦታ ስፋት ደግሞ 1680 ስኩዌር ኪሎ ሜትር መሆኑ ይታወቃል። ይህንን ረጅምና ስፋት ያለው ሰው ሰራሽ ሀይቅ ለመጠበቅና በአካባቢው ሊፈጸሙ የሚችሉ ወንጀሎችን አስቀድሞ ለመከላከል የሚያስችል የፖሊስ ኃይል ማደራጀት አስፈላጊ ሆኖ ተገኝቷል ሲል በፌዴራል ፖሊስ የኢንስፔክሽን እና ስታንዳርድ መምሪያ ኃላፊ ኮማንደር እስከዳር ብርሃን መግለጻቸውን የፕሬስ ድርጅት በዘገባው አመላክቷል። ከዚህ መነሻነትም የባህር ፖሊስ ወይም ኮስታል ፖሊስ ጋርድ መቋቋሙን ገልጸዋል ያለው ዘገባው የባህር ላይ ወንብድናን መከላከል የሚችል ኃይል ከትጥቅ ጋር የማደራጀት ስራም እየተሰራ መሆኑን ተናግረዋል ብሏል። ይህ ኮስታል ፖሊስ ጋርድ ወይም የባህር ፖሊስ ለመጀመሪያ ጊዜ በሀገራችን የተደራጀ መሆኑን ገልጸው በቀጣይ ከመንግስት በሚሰጥ ተልዕኮ መሰረት ስራውን በብቃት እንደሚወጣ ተናግረዋል። ባሳለፍነው ዓመት በ2016 ዓ ም የፌዴራል ፖሊስ ለህዳሴ ግድብና ለሌሎች የሀገሪቱ ሐይቆች ጥበቃ የሚውል ጀልባዎችን ላሰራ ነው ሲል ማስታወቁን መዘገባችን ይታወሳል። ጀልባዎቹን የሚሰራቸው የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን መሆኑን በወቅቱ ጠቁሟል። ፓኪስታን የኒውክለር መከላከያዋን እንደገና ለማቋቋም እየፈለገች ነው ተባለ። ፓኪስታን ራሷን ለመከላከልና የኒው ክለር መከላከያዋን እንደገና ለማቋቋም እንዲሁም ለሕንድ የሚሳኤል ጥቃት ምላሽ የመስጠት መብት የተጠበቀ ነው ሲሉ የቀድሞ የፓኪስታን ጦር ብርጋዴር ራሺድ ዋሊ ለአልጀዚራ ተናግረዋል። ፓኪስታን የኒውክለር ኃይል ባለቤት ሆና ይህን ያህል ግድ የለሽ ልትሆን መቻሏ ግርምት እንደፈጠረባቸው ዋሊ ተናግረዋል። የቀድሞ የጦር ሰራዊት ብርጋዴር የኢዝላም ምላሽ ተመጣጣኝና በወታደራዊ ዓላማዎች ላይ እንደሚሆን እንደሚጠብቅ ተናግረዋል። በፓልጋም ጥቃት ከተፈጸመ በኋላ ፓኪስታን አስመሳይ የሆነ ውንጀላዎችን ገጥሟታል ሲሉ ተደምጠዋል። ህንድ በሚተዳደረው ካሽሚር ግዛት በኤፕሪል 22 ቀን 26 ሲቪሎች የተገደሉበት ጥቃት ህንድን አስቆጥቷል። ምንም እንኳን ለጥቃቱም ለዓለም አቀፍ ምርመራ ፓኪስታን ትብብር ብታደርግም ህንድ ግን የኢስላማባድ መንግስት ከጥቃቱ ጀርባም እጇ አለበት ስትል

ሕንድ ከጎረቤቷ ፓኪስታን ጋር በጠነከረው ውጥረት ውስጥ ባለችበት በዚህ ወቅት ሁሉም ወደቦች፣ የመርከብ ተርሚናሎችና የመርከብ ማጓጓዣዎች ተጨማሪ የደህንነት እርምጃዎችን እንዲተገብሩም መመሪያ ሰጥታለች ሲል ሮይተርስ የዜና ወኪል ዘግቧል። ይህ መመሪያ ሊሰጥ የቻለው ሕንድ በሰሜን ግዛቶቿ በሚገኙ 24 አውሮፕላን ማረፊያዎች የሲቪል በረራዎችን በማቆም የኒውክለር ጦር መሳሪያ ከታጠቀች ተቀናቃኟ ፓኪስታን ጋር ግጭት ውስጥ መግባቷን ተከትሎ ነው። ተሽከርካሪዎች ካምፖችን ላይ ያነጣጠረ የአየር ጥቃት ከጀመረች ወዲህ በተለይ በፓኪስታን ወደ አምሳ የሚጠጉ ሰዎች ተገድለዋል። ይህም በጎረቤቱ ሀገራቱ መካከል ከአስርት ዓመታት ወዲህ የከፋ ግጭት አስከትሏል። ይህም በጎረቤቱ ሀገራት መካከል ከአስርት ዓመታት ወዲህ የከፋ ግጭት አስከትሏል። የፓኪስታን የመከላከያ ሚኒስተር ካዋጃ መሐመድ አሲፍ መንግስታቸው ከህንድ ጋር ያለውን ችግር እንዳይባባስ በሚደረገው ጥረት ላይ በየቀኑ ከሳውዲ አረቢያ ኳታርና ቻይና ጋር እየተነጋገረ መሆኑን ገል